አንተ እንደለመድክ ያው ለሐሰት ለሐሰት እንደተባለው ሰው ነ አቡሐ አቡሐ አቡሐ ለሐሰት ሐሰትን ከራስ የምታመነጭ ነህ። እኔ እናንተ ሌላ መድረክ አለን፣ ሌላ መንገድ አለን። እዚህ ውስጥ ከከተትከው የግሸኑን ቪዲዮ ለቀዋለው አለም አለም አንገት አንገቴ ልሰቀል። ቃል ለሰማይ ለምድር፣ ቃል ለሰማይ ለምድር፣ እኔ ሳሚ ቪዲዮውን ከለቀቀው እዚህ ላይ አደባባይ ላይ ስቀሉ። ቃል ለሰማይ ለምድር

ዲያቆን ተስፋ ምን በሉ፣ አንድ ሁላችሁም ዝም በሉ። ዲያቆን ተስፋ ደግሞ፣ አሁን አንተ ሳሚዬ በጣም እያስረዳህ ስለ ቤተ ክርስቲያኑ ይ አንድ ሁላችሁም የሚውት አድርጎ እያስረዳህ በጣም ተመስጠን እየሰማን ነው። ወደ ሌላ መቀላቀል አያስፈልግም። የእናንተ ጉዳይ የግል ጉዳይ ካለ የግል ጉዳያችሁን ሳሚዬ መንበር ሳለ ሳሚን የለም አጥቃት ብቻ ይችላል። ክፍተት ያገኘ ሰው ነው። እኔ አኔ አጥፍቻለሁ ይቅርታ ብያለሁ ቪዲዮውን አጥፍቻለሁ።

ቪዲዮ እኔ ያሳያለሁ። በቃ ቪዲዮ ካላችሁ እኔ እጠይቃቸዋለሁ ችግር የለም። እሺ፣ አሁን አሁን አፋጠውና አይምጣው በቃ እሺ፣ ይረጋጉልኛ። መጋቢያ አዲስ አበባ ኮት በማርያም እንደው በድንግል ማርያም በቃ እስኪ ሀሳብን ቀጥል። መጋቢ፣ ወንድሞቼ በጣም ይቅርታ፣ ሁለታችሁም የቤተክርስቲያን መምህራን በጣም ይቅርታ እጠይቃለሁ። በግልጽ እውነቱ የላይ ዋጅ እንደምን እንደሆነ አላውቅም፣ ስለምን እየተወራ እንደሆነ፣ ስለ ስውሯ ነው እና ስለ ስውሯ ሌላ እኮ እሺ ወንድሜ፣ ስለ ስውሩ አማን ደግሞ እንዳጋጣሚ መምህር አማን እንዳጋጣሚ ቪዲዮ ሰርቷል። ቪዲዮ ሰርቶ እንዳጋጣሚ ቪዲዮ የሰሩ ቲክቶከሮች እያልኩ ፎቶ እያወጣው እያሳየው ነበር እና እንዳጋጣሚ መምህር መጡ። መምህር ደግሞ እንደ ስለ ድንግል ማርያም ብላችሁ ሳኒ የሚባል ሰው ስልክ ቁጥሩን እንደተናገረው አፋልጉኝ፣ ኦርቶዶክስ የሆናችሁ አፋልጉኝ ሲባል እዮብንም እዮብንም አነሱ። እዮብን መጣ፣ ሳኒ መጣ። ስለዚህ አሁን እኛ ምንድነው እያልን ያለ ነው? ሰትየዋ ቤተ ክርስቲያንን እያሰቃየች፣ አባቶችን በጫማ የመታች መድረክ ላይ ማይክ አነጣጠቀው እንኳ በማያምር ሁኔታ ያለ ሴት እንዴት እዛ ጋር ሄደው መምህር ቪዲዮ ሰሩ ብለን እኛ ጥያቄያችን፣ መምህር ቪዲዮ ደግሞ የሰራሁት ሳላውቅ ነበር የሰራሁት፣ ግን አሁን ደግሞ ቪዲዮን አንስቻለሁ እያሉ እያሉ ሳኒን አፋልጉኝ ሲሉ ሳኒን መጡ፣ ኢዮባንም ሲያነሱ ኢዮባ መጡ። ያለ ችግር ካለ በስውሯ ማርያም ከሆነ ነገር ያጋጫቸው ይቅርታ እያሉ ነው። እነሱ ደግሞ ሌላ መረጃ አለ እንደዚህ ገንዘብ ተከፍሎት ነው እውነቱ ይወጣ ለምን እንደባበቅ እያሉ ምን ተስፋ እንግዲህ እንዳቆን ተስፋ ተስፋ እንደሞ የሚያውቁት ካለ ወንድሜ እንዲያስረዱን ምን መሰላችሁ፣ ይቅርታና ሁለታችሁንም እጅጉን አከብራችኋለሁ፣ ወዳችኋለሁ። እንደ አገልጋይ ለእናንተ ትልቅ ቦታ አለን። እንግዲህ እንደምታውቁት የስኩር ማርያም ጉዳይ ከተጀመረ ሙኩራ ሳምንት ላይ በለተውድ ነው፣ ጉዳዩ እየጀመር ነው። ምናልባት ወንድማችን ዘድንግል ዘድንግል እያደረ እያደረግ እሺ፣ የሚያወራ ሰው ሲኖር እንትንን ተቆጣጠረው። ስለዚህ ምን የምናደርገው የሁለታችሁ ችግር የኛ ችግር አይደለም። እውነቱን ስነግራችሁ በጣም ወዳችኋል፣ አክብራችኋለሁ። የእናንተ ግልጥ ጥላቻ ለእኛ ጉዳያችን አይደለም። ብትፈልጉ በወታደር ብትፈልጉ ደግሞ በግል ሰራዊት ተጣሉ። የኛ ጉዳይ እሱ አይደለም ማለት። ከሱ በላይ የሚጨንቀን የቤተክርስቲያን ጉዳይ አለ ማለት። ምናልባት ዘአማኒ በቦታው ላይ ተገኝቶ የተሰሩትን ቪዲዮ የማይቻለ እንደ ቤተክርስቲያን ልጅነት ያሳዝንናል። ይሄ መሆኑን አንፈልገውም፣ አንፈልገው ምክንያቱም እኛ እያወራን ያለው ስለ ግንብ አይደለም። ግንቡ ጉዳዩ ነው ግንቡን ነገ ከነጎዳ እንገነባለ የተማረ ሰው ሲኖር ግንቡን ይገነባዋል። መጀመሪያ የሰው ልጅ ይገንባ የሚል ጥያቄ ነበረ። ሰዎች ለድህነት ሄደው አይደብደቡም የሚል ነበረ። የቤተ ክርስቲያን አገልጋይ ከሆኑ እርሶም ደግሞ እንዴት ጫቱን ያልጣለ ዱርዬ፣ እንዴት እርሶ ካን ከሆኑ እርሶ አገልጋይ ከሆኑ እርሶ እንዴት እሱ ያጠምቁታል? የሚመናን እንዴት አገልጋዮችን ያጠምቃሉ? አንድ ተራሴት በአውደ ምሕረት ላይ በመጎናጸፊያ ተጠምጣ እንዴት ካህኑ ቀድሶ ወጥቶ መሬት ላይ ይቀመጣል፣ እንዴት ማይጠንክ ያላት ቤተክርስቲያን፣ እንዴት በእጣን ማጠሻ ወጣቶች እጣን ያጥናሉ፣ የሚሉ ስርዓቶችን የጎደሉ ነገሮችን አንስተን እያወራን ነበር። እርሶ ለሚዲያው ብርቅ አይደሉም፣ የሚዲያው ተጠቃሚ ኖት። አሁን በግልጽ ስናወራ ማለት ነው። ስለዚህ የሚዲያ ተጠቃሚ ከሆኑ ይህ ሁሉ ሳምንት ላይ ሙሉ ስናወራ የነበረውን ነገር ይረዱታል። እዚያ ሄደው እርሶ የሰሩት ጉዳይ ግን አይደለም ለዛ ነው ጥያቄ የበዛበት። እሱም ደግሞ እንደ ቤተክርስቲያን ልጅነት አጥፍቻለሁ፣ ወንድሞቼ ይቅርታ ብለው አውርደዋል። ስለዚህ ስለ ስውሯ ማርያም እርሶ ይቅርታ ከጠየቁና አይደለም፣ እርሶ ልጅቷ እንኳን ይቅርታ ጠይቃ ከዛ ቤተክርስቲያን ዞር ብትል ለእሷ ይቅርታ የማናደርግበት ምን ምክንያት የለም። እስከ እስከዛሬ የሰራ ነው ቪዲዮ በሙሉ እናወርደዋለን። እንደ እውነታው አይደለም የእርሶን ይቅርታ የእሷን ይቅርታ የምንቀበል ነንኛ እና የግሌ ችግራችሁን የእኛ ጉዳይ አታደርጉት። ሁለተኛ ወደ ሚዲያ ወታችሁ አትነጋገሩ እጂ ተራ ነገር ነች ወንድሞች፣ እርስ በእርስ ብትነጋገሩ መግባባት እናንተ ፍቅርን የምትሰብኩ ሰዎች ዛሬ ጋር ደምራችሁ ዛሬ በዚህ ሚዲያን ስትጣሉ የሚሰማ ከስር እንዳለ ምናልባት አንዱ ለሶስት ሰዎች ብንኖር ነው አገልጋዮቹ ሌላው እንዳለ ምዕመናን ናቸው። እናንተን ምዕመናን አትረበሹ ያላችሁ ምን ይፈጠራ መስላችሁ? ወንድሞች ልክ በህብረት ሲቆሙ በህብረት የሚያቆማቸውን ነገር ለማፈረስ ጠላት አንዳንድ አጀንዳ ይሰጠናል። ለምሳሌ ከሆነ ሰዓት በኋላ ጀምሮ ያለው ጉዳይ በጣም እየሰማውን ነበር። ጭቅጭቅ ነው፣ ከዮባ ጀመረ መምህር ጋሄደ ይሄ እንዳለ የሚፈጠሩ አጀንዳ እርኩስ መንፈስ የሚያመጣ ነው። እነሱ ከስር ደስ እያላቸው ነው። አረ ተስማሙ፣ አረ እባካችሁ፣ ስውሯ ማርያም ጉድ ሰራቻችሁ የሚል ኮሜንት ይጽፋሉ። ስለዚህ ለእነሱም የአጀንዳቸው መሳካት አንም መምህር ይቅርታ ዘአማሚ ማድረግ ስሙትን ይቅርታ አላወቅኩም። ስለዚህ እርሶ ምንድነው ማድረግ ያለብት ገንዘብ ተከፈሉት አልተከፈሉት፣ ይህ እኛ ጉዳይ አይደለም። እኛም ደስ ካለብን ድረስ እንሄዳለን። ምናልባት እርሱም የእሱ አካል ሆኖ ከተገኙ ነገ እሱም ሚዲያው ላይ የማይለጠፉበት ነገ እሱንም ጨምሮ ሚዲያው ላይ የማንወክስበት ነገር እሱን ጨምሮ በቤተክርስቲያን እውቅና አግኝተን ማናስወግዝበት መልኩ የለም ለወለቱ ቤተ መንገድም እንግዲህ የትኛውም አገልግል እኔም ብሆን ነገር ከሷ ህብረት ብቆም በገንዘብ አማካይነት አትተውም ውቀሱን ስደው ግልጽ ነው ሰው ስለዚህ እርሱም ገንዘብ ተቀብዬ ከሆነ ማስረጃ እንዲያደርግ ቆነ ማስረጃ አይበሉ አይምሮቱ አይምሮቱ የፈቀደውን አድርጓል አይምሮቱ የፈቀደውን ይቅርታ ጠይቋል ስለዚህ መረጃና ማስረጃ ያስፈልገውም እዛ ድረስ ሄደው ቢደ ተሰሩ አምነዋል እኮ በጣም በጠቅላላው ያለውን ነገር አምኗል ይሄ ይቅርታም ከጠየቁ ደግሞ በደል እንደሆነ አውቀው ችግር እንደሆነ አውቀው ይቅርታ ጠይቋል። ስለዚህ ከወንድሞች ጋር የሚያጋጭ ነገር የለም ከመመርሳም ጋር ጋር የሚያነካካ ምንም ጉዳይ ነው። የግል ጉዳይ ሊኖራችሁ ይችላል፣ ግን እሱን ፍቱት ነው። እዚህ አታምጡት። አሁንም ቢሆን ይቅርታ። ወንድማችን ግን ላይቡን ተቆጣጠረው። ሁለቱ ሰዎች በአካል ልናገናኛቸውና እናውራቸዋለን፣ ያን ቤተክርስቲያን ልጅነት እናስማማቸዋለን። ያለውን ችግር ነው የሚሻለው። አሁን ሚዲያው ማድረግ ያለብን ማማሪያ። ስለዚህ ሁለቱም መምህራን ይቅርታ አድርግና ብታወርዳቸው እታቸው ነው ነገሮችን ቢሰሩ